በመጽሐፍ የምንጨዋወትበት ሰዓት ላይ ደርሰናል። መስታወት ይለናል አድሀኖም ምትኩ። አዎ፣ እሱ ጋር ያመኛል ከሚለው መጽሐፍ የተወሰደ ነው። አባቴ ኃይለኛ ነው። እናቴ ስታናድደው በር ዘግቶ በቀበቶ ነበር የሚገርፋት። እንፈረዋለን፣ ይጮኸብናል። ዝም የሚል ነበር። ሲስቅ እንኳን አያቸው አላቅም። እናቴ በጣም ታሳዝኔ ነበር እኔን እንኳን እንደሚወደኝ ለማሳየት ቃል ሳያወጣ ጸጉሬን ነበር የሚያሻሸው። በቃ ይቺ የፍቅሩ ማሳያ አጽናፍ ነበረች። ከቁጣ በስተቀር ገርፎኛ አያውቅም። ግን እናቴ ሳበሳጫት ለአባትሽ ነው የምናገረው ስትለኝ ሽንቴ እስኪያመልጤ ነበር የምደነግጠው። ብርገጋዬን ስለምታውቅ በቀላሉ በአባቴ አታስፈራራኝም። አንድ ቀን ለሥራ ክፍለ ሀገር በሄደ በአራተኛው ቀን መኪና ተገልብጦ የአባቴ በድን በሳጥን ተጀብኖ መጣ። ሐዘን ሆነ። እናቴ በጣም ስታዝን ገረመኝ። ይመታት፣ ይቆጣት፣ ተፈራው አልነበር እንዴ ለምንድን ነው እንዲህ የምታዝነው? አልኩ። ጊዜ ሄደ። እናቴ ኑሮ በጣም ከበዳት። አበራ የሚባል ሴት ወሲብ ብቻ የምትመስለው ዱር እያገባች ኑሮ ቀለል አለን? አበራ ቸር ነው። ገንዘብ አይሰስትም? ነገር ግን ባዳው መሆኔን እይታው ይነግረኛል። እናቴ ከሌለች ይጎነታት፣ ትለኛል፣ ይተሻሸኛል፣ ወደ ራሱ ይስበኛል። እናቴ ተሳቀቀች። እኔም ቤታችን እናቴ ከሌለች ያለመደችኝ ተናካሽ ውሻ ያለበት ግቢ ነው የሚመስለኝ። ከአቅሜ በላይ ሲሆን የጭቅጭቃቸው ምክንያት ስሆን ትምህርቴን አቋርጬ መስተንግዶ ገባሁ። ትንጥዬ ቤትም ተከራይቼ ወጣሁ። ለካ ሁሉም አበራ ነው ትንሽ አወራኸው ፈገግ ያልክለት ወንድ ሁላ ራት ልጋብዝሽ፣ ሌላ ቦታ እንገናኝ፣ እንቀምቅም፣ ልሳምሽ፣ እንዋሰብ፣ እንመቻች። ወሬው ከዚህ አይዘልም። የወንዶች መስገብገብ ይመስለኛል። ወሲብን ወንድ ብቻውን የተለየ ደስታ የሚያገኝበት ያስመሰለው ከከስተመሮች የቃል አብ ደስ ይላል። ረጋ ያለ ትንሽ ፈገግታ ከትንሽ ቲፕ ጋር የሚሰጥ ነው። በጣም ከብዙ ጊዜ በኋላ ተግባባን። መደዋወል መገናኘት አበዛል። በአባቴ ፍርሃትና ባበራ ሴሰኝነት፣ በከስተመሮቼ ሴት አውልነት ተጽዕኖ አንድ ወንድ አለ ማለት ጀመርኩ። ትንሿ ቤቴ ይመጣል። ተስፋ፣ ገንዘብ፣ ክብር፣ ፍቅር ትርጉም ሰጠኝ። ወደድኩት። ያቺ የወንድ ገላ የሚሸክካት ትምኔት ተቀየረች። ገላዬ ከገላው ሲነካካ ሰውነቴ ይለዋወጣል፣ ይቅበዘበዛል። እቅፍቅፍ አደርገዋለሁ። ጒያው ውስጥ እገባለሁ አንገቴን ሲስመኝ ደስታ መላ አካሌ ላይ ሲር መሰመስ ይሰማኛል። አብረን ስንተኛም ካሴት ሲያጥለቀልቀኝ ከጸጉሬ እስከ ጥፍሬ እርካታ ይመዘምዘኛል። ቃል አብን ወደድኩት። እንደዚህ ከሆነን አምስት ወር ከሰባት ቀን በኋላ ቃል አብ ድንገት ጠፋብኝ። ፈለግሁት፣ የለም። በሕልሜ አየሁት፣ ቃዠው፣ ለፈለፍኩ። በዓይነ ሥጋ ዳግም ማግኘት ግን አልተቻለኝም። እጦት፣ ናፍቆት፣ ፍቅር፣ ስጋት ተባብረው ከደቆሱኝ ከትንሽ ዕለታት በኋላ አንድ ጓደኛው ሚስቱና ልጁ ጋር አሜሪካ መሄዱን በማያጠራጥር መልኩ ነገረኝ። ማርያም ደጅ ሄድኩኝና ለምን አልኳት። እንዴት አንቺ እያለሽልኝ ከክፉ ነገር አልጋረድሽኝም? እንዴት አላጋለጥሽውም? ነገሩ እንደሆነብኝ ቢሆንበት የዘራውን ቢያጭድ እሱ ይጎዳል እንጂ እኔ ስብራቴ አይድን። ምን ነው ማርያም? ምን ነው? ምን ነው ብርሃኔ? ከስንት አፈጮሌ ከስንት መደለያ ቁስ አስመልጠሽኝ፣ ምን ነው ዛሬ ተውሽኝ? ምን ነው ማርያሜ? እንዴት አንቺ እያለሽ ያመንኩት ራሴን የሰጠሁት ሲያጠፋኝ ዝም አልሽኝ። እያልኳ ነባሁ፣ አዘንኩ፣ ተደበትኩ። አሁንም ጠባሰው ልቤ ውስጥ ተሰንዷል። አፈጮሌ ወንድ ጠላው። በሰዎች ጥሩ ነው የሚባል ትሁት፣ ደግ፣ አዝነልሻለሁ ባይ አስጠላኝ። ከብዙ ዓመታት የብቸኝነት ሕይወት በኋላ ክንፈን አወቅኩት። ነገረ ሥራው ከሰው አይገጥምም። ከክንፈ ጋር የጋራ ነገር ኖረን መሰለኝ፣ ደስ አለኝ። ለማንም ግድ የለውም፣ ለማንም ምንም። የልብ ወዳጅ አለኝ ሲል ሰምቼ አላውቅም። ሕይወቱ ውስብስብ ያለ ነው፣ ያሳዝነኛል። የማንንም አቴንሽን ለመሳብ አይሞክርም። ሥራ ቦታም መኖሪያ ቦታውም፣ መዋጮ ድጋፍ፣ እርዳታ ደፍሮ የሚጠይቀው የለም። ከጠየቁት ደረቅ ብሎ አላዋጣም እኔ የሚለው ያሳቅቀኛል። የሰው ልጅ የማስመሰሉን ጭንብል ሲያወልቅ ክንፈን ነው የሚመስለኝ። አይሸነግልም፣ የሚሆነውና የሚያወራው ተመሳሳይ ነው። ከማንም ጋር ስለማይቀራረብ አይተወኝም፣ አይወሰልትብኝም። ስሜት ምቾት ሰጠኝ። በሂደት የፍቅር ግንኙነት ጀመረን። ወሲባዊ ግንኙነታችን ግን ጤናማ ሊሆን አልቻለም። ክንፈ ካልተማታ አይተኛም። ክንፈ ብዙ ነገሩ የተሸሸገ ነው። አልጋው ጎን የተቀመጠው የመጽሐፍ መደርደሪያ ውስጥ የተወሸቁ ጥራዞች በሙሉ ስለላ፣ በቀለና ሴራ የተሞላበት መሆኑ አልጎረበጠኝም። ለየት ማለቱ ውስብስብነቱ ሳበኝ፣ ግራ አጋቢነቱ ልጨብጠው አለመቻሌ ትኩረት ከጊዜና ፍቅር ጋር እንድሰጠው አደረገኝ። ክንፈ ሁሉ ነገሩ እንግዳ ነው። ፊቱ ሲጨፈገግ ድምጼን አለስልሼ ምን ደብረሃል እንዴ ስለው ሐውዲው ነው ይላል። የሆነ ጎረምሳ ሸሚዙን ከአንገቱ ጋር አጣብቆ የያዘው ይመስል የጨፈገገ ፊቱን ይበልጥ አጨፍገጎት እኮ ነው። ያው እንዲህ አይነት ሰው ለማጽናናትም ለማበረታታትም አይመችም። ይገርመኛል። ሌላ ሰው ስለማይቀርብ ስሜቱን ለሰዎች መናገር ስለማይሆንለት አሞት እንኳን እያቃሰተ አመመኝ የሚል ስላልሆነ ያሳዝነኛል። በዙሪያ ያለነውን ሰዎች የፊት ገጽታ እንደ ዋዛ አይመለከትም፣ ይተነትነዋል። እይታው ደግሞ ያስደምማል። በዙሪያው ያለነው ራሳችን አስተውለነው የማናውቀውን እንቅስቃሴ ሳይቀር ያስተውላል። ሥራ ላይ ቀልድ አያውቅም። ምንም እንደዋዛ የሚቆጥረው ነገር የለም ጥንቁቅ ነው። አመንኩበት የሚለው ለማንም በቀላሉ አያጋራም። አስር ጊዜ ግራ ቅንድቦን በሌባ ጣቱ እብስ ማድረግ ለምዶበታል። የበለጠ በቀረብኩት ቁጥር የበለጠ ስጉነቱ ታወቀኝ። በዙሪያችን ያሉትን ሰዎች እንከን ያሳየኛል። እኔ ደግሞ አይ አይመስለኝም እለዋለሁ። በሌላ ቀን በዙሪያ ያሉትን ሰዎች እንከን በነገሬ መሠረት ማስተዋል ሲጀምር ትክክለኛነቱ ያስደምመኛል። ነገር ግን በተጣላን ቁጥር ጥጋችን ላይ ይንደረደራል። ጥሩ ትናንት የነበረው አይመስለኝም። ቢሆንስ ግን መጥፎ ትናንቱን እንዴት ፍቅራችን አልሸረሸረውም እያልኩ አስባለሁ። እኔ ተጣልተን እንኳን በሰላሙ ጊዜ እንደምጠራው ነው የምጠራው። ለእሱ ያለ ፍቅር ይሉንታ ቢስ እንዳያደርገኝ ይከለክለኛል። ተጣልተን መልእክት በስልኩ ስልክለት እንኳን መልእክቴ ድርቅ እንዳይል ጠነቀቃለሁ። ፍቅራችን ለምናፈቅራቸው እንድንጠነቀቅ ካላደረገን ፍቅራችን የእውነት ላለመሆኑ ምስክር ነው። ክንፈ እብድ ብቻ ነው የሚወደው፣ ለብድ ብቻ ነው የሚያዝ ነው። እውነት ያለው እብድ ጋር ብቻ ይመስለዋል። ለብድ ጥብቅና እንዲቆም ሹመት ያለው እስኪመስል ይቆረቆራል። አፈጣጠሩ ሁሉ ነገሩ ከሰው አይገጥመም። ይሄ ባለጌ ህዝብ እብድ የሚለውን ስሜት አልባ ይመስለዋል። ይሄ ሲቸር እያጨበጨበ እየሰገደ ቸርኔ ባይ ፉከራ ሳያሳይ መስጠት የማይወድ ህዝብ አእምሮ ለታመመ መስጠት አያረከውም። ይሄ ማይረባ ህዝብ ሆድ በሚያባባ ቃል መሞቴ ነው። ተሰቃየሁ፣ ምን ይሻለኛል? አኳኋን ምልክት ካላየ ስለማይቸር ለነሱ የሚሰጥ አንድም የለም ይላል። ቁም ነገር እያወራን እብድ ካየ ቀልቡ ይነጠቃል። ለስለስ ብሎ የሚያወራው ስለ አበደ ሰው ሲያወራ ብቻ ነው። አንዲት ቀን ማታ እየጠጣን እኔም ልክንፈ፣ አቤት ነገርና ተቆርቋሪነት እኮ አብድህ የምታቅ ነው የምትመስለው አልኩት። ፊቱ ተቀያየረ። በክፉ አይቶኝ ያወራል ስል ዝም ብሎ ፊቱ የነበረውን አልኮል ጨለጠው። የዚያ ምሽት ከወትሮ በተለየ እየቀጠቀጠ ማታ ተኛኝ። በእርግጥ ሳይመታይ ፍቅር የሰራንበትን ቀን አላስታውሰውም። ሳለቅስ ነፍሱ በሐሴት ሲሞላ ምንም እንደማልመስለው እየመሰለ ደስ ሲለው ይታወቅበታል። ድል አድራጊነት ውስጡ የሚንቦለቦል ይመስለኛል። ተናደድኩኝ ብሎ እየደበደበ ሲተኛኝ ፊቱ ላይ የሚታየው ድል አድራጊነትና ደስታ ምንም ላይ ምንም ሲያገኝ አይችበት አላቅም። በሂደት ቀስ እያለ ባሻው መንገድ አበጃጀኝ። በሂደት ዱላ የተቀላቀለበት ወሲብ ለመድኩ። ልምድ ደግሞ ሱስ ነው፤ ሱስ ደግሞ ባርነት። እሆናለሁ ብዬ አስቤ የማላቀው የህይወት መንገድ ላይ ነኝ። ሰው በዕድሜ ብዛት ማስተዋል ከቻለ የሚማረው ነገር አለመፍረድን ነው። አስተዳደግ የተመረዘ ነው ሲለኝ ከማዘን ውጭ መመረዙን ላየው አልፈቀድኩም። ለማኅበረሰብ ያለ ቦታ የተበላሸ ነው ሲለኝ ራሴን የማኅበረሰቡ አካል አድርጌ አልቈጠርኩትም። ወሲብ ላይ የሚያደርገው ጀብደኛ ዱላ ከጥላቻ እንጂ ከፍቅር እንዳልተወለደ መገመት ነበረብኝ። ዝም ያለ ስፍራ መውደዱ ከዚህ ሕዝብ ጋር ላለመጋፋት እንደሆነ አልገመጥኩም። ምድር ላይ ከተሠሩ ደግነት ብቸኛው ነገር የልባችን እውነት ግንባራችንና አንደበታችን ላይ አለመታየቱ እንጂ እኔ ነበርኩ እንደ መቅደላዊት ማርያም። ይወገር ይወገር የሚለው ይሄ መንጋ የሚወግረኝ ጥላቻ ግንባሬ ላይ ቢነበብ የሚቀርበኝ አልነበረም። ጥላቻዬ አቅም ሲያገኝ ከሚያዘንበው በቀል ማን ይተርፋል? ጥላቻዬንስ ማን ችሎ ያለዝበዋል? ምቹ ጊዜ ነው የምጠብቀው። በእናቴ ሞት ምክንያት የቀዠበው አባቴን ካለ እናት ያሳደገችኝን አባቴን ኮቴ እየተከተሉ ናላውን ያዞሩትን የሰፈሩ ነዋሪዎችን አቅሜባቸዋለሁ። በልጅነቴ አባቴ የሚደበቅበት ሲያጣ ተመልክቸዋለሁ። ሳድግ እንደማስጥለው እየተኮለታተፉ ቃል ገብቸለታሉ። እብድ የሚከፋው አይመስላቸውም። እብድ 24 ሰዓት ሙሉ የሚቀዥብ ይመስላችኋል። ምን በድሏቸው ነው እንዲህ እግር በእግር እየተከታተሉ የሚያበሽኩት እያልኩ በልጅነቴ መልሱን ፍለጋ አስሻለሁ። በዐይኔ አባቴን የሚቈጣለት ፈልጌ አጥቻለሁ። ውለታ ለማይከፍሉ ጥብቅና የሚቆም ጻድቅ አላገኘሁም። ሲናደድ፣ ሲሳደብ፣ ሲጮህ ካጠገቡ ራቅ ብለው በሁኔታው ይዝናናሉ። በሰውምባ ባ የሚስቁት ጤነኛ ተብለው አባቴ እንዴት እብድ ተባለ? ስምምነት ብቻ እንዴት ሚዛን ደፋ? ጓደኛ ስለሌለው ይሆን? መንገድ ላይ ከሚተነኩሱት እንዳድነው ይሆን? ስለሚወደኝ ይሆን? ብቻ ካጠገቢያ አይለየኝም። ያወራኛል፣ ስለ እናቴ ይነግረኛል፣ እንዴት እንደ ተገናኙ፣ እንደ ናፈቀችው ይገዛላት የነበረውን ውድ የስጦታ ዐይነት ይተርክልኛል። ለእናቴ ያለውን ፍቅር፣ ሕልሙን፣ የሚያጫውተኝን ሁሉ ብናገር ማን ያምነኛል! ከጓደኞች ጋር ጨዋታ ላይ ስንጣላ የብድ ልጅ ብለው ሰድበውኝ ሶስት ልጅ ከፈነከትኩ በኋላ ድሮስ የብድ ልጅ ብለው ቤተሰቦቻቸው ከእኔ ጋር እንዳይጫወቱ ከለከሏቸው። ሁሉም ፊት ነሱኝ። የበዳይን ምክንያት ሳንጠይቅ በደልን ከምንጩ ማድረቅ እንዴት ይቻላል? ሂደቱን ሳንመረምር በውጤቱ ብቻ እንዴት እንዳኛለን? በቃ አባቴን ጓደኛ ያደረግሁት ህመሙን መገፋቱን እያየሁ አደግሁ። አድጌ ጎረቤቶቻችንን፣ የሰፈራችንን ሰዎች፣ የከተማችንን ሰዎች እንዴት እንደምበቀላቸው እያቀድኩ፣ ደረት የሰፋ በአባቴ የቀለዱትን ሰዎች እንዴት እንደምቀለድባቸው ሳውጠነጥን ጉንጮቼን ጺም ወረራቸው። አባቴን ከለካፊዎች ልከላከልለት ትንሽ ዓመት ሲቀረኝ ሞተብኝ። ሥልጣን፣ ገንዘብ ለማግኘት የምጓጓው ያቄምኩባቸውን በግላጭ ለማግኘት ነው። ክፉ ባለስልጣን፣ ግፈኛ ሀብታም የሆነ ሰው ሲያጋጥመኝ አባቱን ወይ እናቱን አሳብደውበት እየተበቀላቸው ይመስለኛል። ሊበቀላቸው ስለተቻለው ደግሞ እቀናበታለሁ። ሁሉም የሚቀናበት ነገር የተድቦለቦለው በልጅነቱ በተዋቀረው ህልሙ መነሻነት ነው። የቀን ጉዳይ ነው። በጅምላ አገኛቸዋለሁ። ስሜት አልባ ነው ይሉኛል፣ ደግሞ ስሜቴን ገለው። የተሰባሰበ መንጋ ሳይ የሚያለቅስ አባቴ ነው የሚታየኝ ትምህርቴን ጠንክሬ የተማርኩት ብቻዬን ለመቆም ነው። ከማንም እርዳታ ላለመቀበል፣ ጥገኝነትን ፈርቼን የበረታሁት ለማ የጥላቻውንና አቋሙን ማንጸባረቅ የሚቻለው ስለማይመስለኝ፣ ለዚያ ነው ጠንክሬ የተማርኩት። ሳያዩ የበደሉኝን እያየሁ እየሳኩ የምቀጣበት ጊዜ ሩቅ አደለም። ማነ ሲሉኝ መስታወት እላቸዋለሁ። ክፉነ ሲሉኝ ክፉነቴ የራሳቸው ክፋት ነጸብራቅ እንደሆነ እነግራቸዋለሁ። መስታወት መች ዋሽቶ ያውቃል?